ሰራተኛ አደይ አደይ እንጀላችሁ፣ መጥቻለሁ ደግሞ ዛሬ ማለት ነው። ሰራተኛ አደይ ፍቅርና አደይ አይስማሙም። በቃ ለምን እንደሆነ ባይገባኝም ሁሌም እንደተጨቃጨቁ ነው። ፍቅር ማለት የቤት ልጅ ናት፣ አደይ ሰራተኛ ነች። ባርኮቴም እንደዚሁ ያው የሚያደላው ለአደይ ነው ማለት ነው። አደይን የሚያፈቅራት በጣም ብዙ ነው። ኤ ላያፈቅራታል ዳዊት ንጉስ፣ ከዛ ደግሞ ባርኮቴ ያፈቅራታል። ዳዊት ደግሞ ፍቅር ተወዷል ማለት ነው። ፍቅርን ደግሞ ዳዊት አይወዳትም ማለት ነው። በዛ ምክንያት ነው አደይን እያጠቃቻት ያለው ማለት ነው። አደይን ስለሚወዳት እሷን ተውና እኔን አፍቅር፣ ምን አስነክታህ ነው እያለች በጣም ተጨቀጭቀዋለች ማለት ነው። እሱ ግን አይፈልጋትም ማለት ነው። የሚፈልገው አደይን ነው ማለት ነው። ምክንያቱም እሷን በጣም ይወዷታል ማለት ነው። ብዙ ወንዶች ይወዷታል። በዛ ላይ ትእግስቷን እኔ እወድላታለሁ አደይን ማለት ነው። ሰላም ጤና ይስጠልኝ ውድ ቤተሰቦቼ ክፍል ሀያ ሰባትን አደይን እጀላችሁ መጥቻለሁ ማለት ነው። እንግዲህ አደይ አፍቃሪዋ በጣም ብዙ ነው ማለት ነው። ዳዊት ፍቅሩን ገልጾላት ነበር፣ ባርኮቴም እንደሚወዳት እንግዲህ ለኤላ እየነገረው ነበር ማለት ነው። ኤላም ያፈቅራታል ማለት ነው። እንግዲህ ብዙ ወንድ ነው አደይን እየተመኘ ያለው ማለት ነው። ስለዚህ አደይ ስትንከብል ለምንድ ነው እንደዚህ የምትንጨረጨረው? ብሎ ሲለው ኤላ ለባርኮቴ አደይን በጣም ወዳት አለው። ከምነግርህ በላይ በጣም ነው መወዳት፣ ማፈቅራት ይለዋል። እንዲ አደይ ማለት እኮ ሰራተኛ ነች። ስለዚህ ስራዋን ትስራ፣ ከዚህ ደግሞ አይ ከለችው፣ ደግሞ ሌላ ስራ መጀመር እኮ ትችላለች ሲለው፣ በቃ አፍህን ዝጋ። በዛ ላይ ደግሞ የእጅ አመል አለባት እኮ አደይ ሲለው ለባርኮቴ። ባርኮቴ ደግሞ ኤላን፣ አፍህን ዝጋ፣ በሷ አትምጣብኝ። እኔ እኮ ያማከርከው ጓደኛ የሆነ ስለሆንክ ሰለማ ፍቅራት ልጅ ላማክርህ ብዬ ነው ሲለው፣ በቃ በዛ ይጣላሉ፣ ኤላና ባርኮቴ ማለት ነው። ከዛ በኋላ እቤት መቶም ከእንትና አካዴ ጋር እያወራ ነበር ባርኮቴ። ከዛ አቅፎ እየሳማት ነበር ማለት ነው። ከዛ በኋላ ዳዊት እያያል ማለት ነው። ዳዊት ሲያይ በጣም ይደሳጫል ማለት ነው። ከዛ ዳዊትስ፣ እየተንከባከበሽ ነው ወይ ይላታል ማለት ነው። እሱ ባርኮቴ ማለት ነው። አዎ እዚህ ቤት እኮ ሁላችሁም ትንከባከቡኛላችሁ እኔ ማንም እንትን ብሎኛ ያውቅ ምናምን እያለች እየነገረችው ነበር ማለት ነው። ባርኮቴ ግን ማለት ነው ውድ ቤተሰቦቼ አደይን በጣም ያፈቅራታልም ያው የቤት ልጅ ነው። ፍቅር ግን ያላ ሰይጣን ፍቅር ላይ ያለው መንፈሷ ይወጋ ማለት ነው። ምክንያቱም አደይን አትወዳትም ማለት ነው። አደይ ግን ትግስቷ ትግስት እንዳይመስላችሁ። ከዛ በኋላ ብርሃን ተመልሳ አንድ አደይ ደግሞ ሸኝታት ነበረ እንድትሄድ ማለት ነው። ከዛ በኋላ ሸኝታት ተመልሳ አደይ እህቷን ማለት ነው። ብርሃን ማለት የአደይ እህትናት ማለት ነው። ተመልሳ መጣ ፍቅርን ታንቃታለች ማለት ነው። አንቺ ሰይጣን እህቴን እያሰቃየሻል፣ እኔ እንደ እህቴ አይደለውም፣ እገልሻለሁ ከእህቴ ካራሽ ምናምን ብላ ስታስፈራራት ራሷ አዴ ትደርሳለ። ፍቅር ምን ሆነሽ ነው? ወይኔ ብርሃም ምን እያርግሻል ነው? ትልና ትገላግላቸዋል ማለት ነው ከዛ በኋላ እቺ ቆሻሻ እህትሽ እና ድሃ እህትሽ ልትገለ ነበር ባደርሽልኝ ስትላት እሷን አደይም ደግሞ ፍቅርም በጥፊ ትላታለች ማለት ነው። ፍቅር ማለት ለሰው ክብር የለላት ዝቅ አድርጋ ሰራ እንደ ሰራተኛን ዝቅ የምታደርግ ነች ማለት ነው። አደይን ግን ብዙ ሰው በጣም ይወዳታል። አደይ በጣም ትግስቷ በጣም ከባድ ነው ማለት ነው። እንደሱ አይነት ትግስቷል ውህ ውህ ውህ ማንም አያገኘውም ማለት ነው። ምክንያቱም እሷ እንደዚህ እየሆነችበት ያለችው መንስኤ ምንድን ነው? እየተበሳጨች ምንም እያለችም እየኖረች ነው ማለት ነው። አዴ በጣም መልካምና አስተዋይ ልጅ ናት ማለት ነው። ግን ባርኮቴ በጣም ይወዳታል። አዴን የማይወዳት ወንድ የለም። ንጉስም ያፈቅራታል። ግን እሷ ማናቸውንም አላፈቀረችም እስካሁን ድረስ እንዳየናት ማለት ነው። ገና ጥበቃ ላይ ናት ማለት ነው። ማንንም እያፈቀረች አይደለም። በጣም የምትወደር ነች ማለት ነው። አደይ የኔ ደርባባ ማለት ነው። ደርባባ ነች፣ ምክንያቱም አታስቸግርም። ፍቅር ግን በጣም አስቸጋሪ ናት። በቃ ከዚህ እናስወቅዳት እያለች ለሌዳ እየነገረቻት ነበር። ምክንያቱም ከዚህ ከተወገደች እኮ አደይ ከሄደች እኮ እኛ ደግሞ ለአንቺም እኮ ጥሩ ነው ትላታለች ሊዱ ማለት ነው እንዲህ ምን ማለት ነው ለአንቺም ጥሩ ነው ማለት የእሷ መሄድ ላይ የምን ያደርግልኛል ስትላት ኧረ እባክሽ ያደርግልሻል እንጂ ኤላ እኮ ከአንቺ ጋ ነው ኤላ ኤላን አትቀማሽም ትላታለች ማለት ነው እሺ ኤላ እያለች በቃ እና በዛም እንትን እያሉ ማለት ነው ውድ ቤተሰቦች እየተነጋገሩ ይታረቃሉ ማለት ነው። ማሮቼ ግን እንደዛም ሆኖ ፍቅር በጣም አትወዳትም። ወደ ቤተሰቦች ፍቅር በጣም ነው የምጠላት። ፍቅር በጣም ትጠላታለች አደይ ማለት ነው። እሷም ደግሞ ጀግና ቆፍጣና ስለሆነች ለእሷ ያላትን ስሜት እየገለጸች እሷም ደግሞ እህቷን እየተቆጣቻት ነበር። እኔ ያለሁት እኮ ለአንቺ ነው፣ አንቺን ለማሳከማ አይደል ወይ? ለምን እንደዚህ ታደርጊኛለሽ? ለትንሽ ጊዜ መታገስ አለብሽ እያለች ብርሃንን ትቆጣታል ማለት ነው። እኔ ለአንቺ ብዬሽ እኮ ነው ዝቅ ያልኩት እያለቻት ነበር ማለት ነው። እንደዚያም ያደረገችበት ያው ግድ ነው ማለት ነው። እንደዚያ የምታረግበት መንስ ምንድን ነው? አደይ ያው እንደነገርኳችሁ በጣም አስተዋይ ልጅ ናት። ጸጥ ብላ ነው የምትሠራው ስራዋን ማለት ነው። ምክንያቱም እሷ ለቤተሰቦቿ ያለችው ትግስቷ ለስተዛሪ የሚቆየችው ለቤተሰብ ብላ ስለሆነ አሁንም ቢሆን ለቤተሰቦቿ ብላ ስለሆነ መጨቃጨቅ አትፈልግም ማለት ነው። ባርኮቴም ይወዳታል አዴን ዲያዊት፣ እንደዚሁም ደግሞ እንትና የሚወዳታል ማለት ነው። ብዙ ሰና በነገራችን ላይ አዴን የሚወዳት ማለት ነው። ብዙ ወንዶች ይወዳታል ፍቅር በዛ በዛ እየቀናች ነው ማለት ነው አዴን የምትሳደበው ማለት ነው። በቃ አደይን የምትሰርባት አደይም በጥፊ ትላታለሽ ማለት ነው። ሀብሉንም ሰርቀሽ ጃኬት ናም ጭግን ጃኬቱን እኮ ያደረገችው ፍቅርነች ማለት ነው። ወደ አደይ ላደይ ጃኬቱን ይበርድሻል ልበሽና ኤላቤት ክጅ ብላ ትሰጣታለች። እሷ ደግሞ ኤላቤት ለብሳ ስዴር መንገድ ላይ ወርቃ የሆነች ልጅ ስታገኝ ለእሷ አውልቃ ጃኬቱን ትሰጣታለች ማለት ነው። ጃኬቱን ስትሰጣት በጣም ተናደደች ማለት ነው። ጃኬት ውስጥ ደግሞ ሐብል ነበረው ማለት ነው። የኤላን ሐብል ሰርቃ እያላይ ስማን ስሟን የምታጠፋው ማነች? ፍቅር ነች ማለት ነው። ፍቅር እንደዛ የምታደርገው ለምንድን ነው? አደይን ስለምጠላት ማለት ነው። በብዙ ነገር። ከዛ ዳዊትን ደግሞ ይሄን አታደርግም አደይ፣ ይሄ ሁሉ ስራ የፍቅር ስራ ነው ነው የሚሉት ማለት ነው። አዎ ፍቅር እንደዚህ ታርጋለች። አታደርግም አይባልም። እና ፍቅር በጣም መጥፎ ሴት ናት በጥቅሉ ማለት ነው። ግን አደይ መልካም ነች፣ ሰው ላይ አደርስም፣ ሰው እንትን አትልም። በጣም መልካም ልጅ ነች ማለት ነው። እና በቃ ይህን ይመስላል ማለት ነው የአደይ እና የፍቅር አለመገናኘት። እኔ ፍቅር የምትባል ልጅ ማላይበት ቦታ የት ልሂድ ነው የምትሉት? ወደ ውጪ ማለት ነው። በጣም አደገኛ ልጅ ነች ፍቅር ማለት ነው። ኃይለኛ ነች። እንደዛም ሆኖ ትዕግስቷ፣ የአደይ ትዕግስት በጣም ደስ ይላል ማለት ነው። ደስ በሚል ሁኔታ የተንከባከብቻትም ቢሆን እንደዛ እያሰቀየቻትም ቢሆንም ይዛታለሽ ማለት ነው። ያ አደይ ትግስት ግን ወይኔ እኔ በሆንኩ አስችለኝ። ውዶች፣ ባርኮቴም ደግሞ በቃ አይዞሽ እያለ እየኖረ ነው ከሷ ጋር ማለት ነው። አዴይን ስለሚያፈቅሯት አዴይን አዴይን እናባረራት እባክህ ባርኮቴ ወንድም እያለ ለምነዋለች። ፍቅር ማለት ነው እሷ ደግሞ እሱ ደግሞ በፍጹም አለ ማለት ነው። ውድ ቤተሰቦች ማባረር አይፈልግም አዴይን እንዲትሄድበት በፍጹም አይፈልግም ማለት ነው። ምክንያቱም ስለሚወዳት ስለሚያፈቅራት ፈቅራት እሷን እንደ ሰራተኛ ሳይሆን እንደ ሚስት ማድረግ ይፈልጋል ማለት ነው። ግን አዴይ ግን አልተቀበለችውም ማለት ነው። ግን በጣም መልካም ልጅ ነች አዴይ ማለት ነው። በጣም የዋህ መልካም ልጅ